ሁለተኛ የውሃ መያዣ ታንክሮች እስከ 3500 ድረስ ናቸው። ቦቲ ደረጃ አራት ቦቲዎች አሉ። ጥገና የሚሰሩ ሁለት ሰርቪስ ሪጎች አሉ። ወደ ቦታው እያንቀሳቀስ ናቸው ያሉ ናቸው ማለት ነው። ስለዚህ እነዚህን ስራዎች ቢያንስ በዚህ ወር በተቻለ መጠን በጣም ለተጎዱት አካባቢዎች ወደ ሰሜን ጎንደርና ዋገቡና ላሉት የተሻለ የንጹህ መጠጥ ውሃ አቅርቦት ለማደረስ ጥረት እያደረግን ነው ማለት ነው። የመጀመሪያ ዙር እስከ አራት ነጥብ አምስት ሚሊዮን ብር የሚጠጋ ድጋፍ ለማድረግና ወደ አካባቢው ለመንቀሳቀስ ጥረት ተደርጓል። ከባለፉት ሁለትና ሶስት ወራት ጋር ተያይዞ ደግሞ በአጠቃላይ እስከ አምስት ነጥብ ሁለት ሚሊዮን ብር የሚጠጋ ከዚህ ጋር ተያይዞ ድጋፍ እያደረግን እንገኛለን። ወጪዎቹን በተመለከተ እንደ መጀመሪያ ዙር የክልሉ መንግስት በራሱ የራሱን ሀብት አሟጦ ለመጠቀም ጥረት እያደረግ ነው። አሁንም እነዚህን ስናንቀሳቀስኛ ለመጀመሪያ ጊዜ የሚሆነው እነዚህ ነዳጅም እና የተለያዩ ወጪዎችም በክልል መንግስት ወይም በእኛ የተሸፈነ ይሰራል።